የግን ዘግናነት እንዴትሳለ እኔ በቅርቡ የወንዶች እከፍታለሁ እየመጣሽ ትቆረጣላችሁ። ውድ ቤተሰቦች ላይክ አንርሳ፣ ኮሜንት ሴክሽን ላይ ኮሜንት እንጽሐፍ። መልካም ቆይታ። ማኪ ለአንቺ ነበረ መጀመሪያ የነገርኩሽ። ይሳለሽ ወይ ፕሮሞሽን ልትሰሪ ለታለሽ ወይ ብዬሽ ነበር። አላልከኝም፣ አልሰማም፣ አላየም ብዬሻለሁ። ለሁሉም አመሰግናለሁ። ተፈርምልን ተፈርምልን እየተባለሽ ነው ማኪ

ውድ ቤተሰቦች፣ ላይክ አንርሳ፣ ኮሜንት ሴክሽን ላይ ኮሜንት እንጻፍ። መልካም ቆይታ። እሺ፣ ሜካፕ እርድ ነው የተቀባችው?

ምንም የምታቁት ነገር ስላሉ አይገባችሁም። ዝም በላችሁ ዝምብላችሁ አትበጣጡ። እሺ፣ ይሁን የኛ ሸዋዬ። እናንተ እንዴትም እነዚህ ልጆች

ምን ምን ማያም አላ ህሊና ደራሲ እና ዳይሬክተር ጋይ ስታፕታ አድርጉ ማያም አላ ህሊና ደራሲና ዳይሬክተር የህሊና ደራሲ እና ዳይሬክተር ማለት ነው። በረከት ማያ ኦ በረከት ወረደ ማያ ኦኬ ዊ ሰላም። በግል ይመጣ አቡኪ ያረዳልሽ ሰላም ነው ወይ ጉድ እንዳለ አንድ ላይ ናችሁ? አዎ አቤላ ቲንክ ዩ አሁን ይመጣል ደብል አመሰግናለሁ። አቤላ